ሰላም ሰላም፣ እንዴት ናችሁ? ይኸው ለሁሉም የኦንላይን ትምህርት ቤት ቤተሰቦች ሰላም ናችሁ። በዛሬው የዩቲዩብ ትምህርታችን ቢያንስ ሶስት ፊደሎቹን እና የእነዚህን ፊደሎች የእያንዳንዳቸውን ቤተሰብ ለማወቅ እንዲያመቻችሁ ብለን በእያንዳንዱ በሰባቱም ቤተሰቦቻቸው ቃላት እየመሰረትን እና እነዚህን ደግሞ በጎላ አድርገን እንድታውቋቸው እየጻፋቸው እንድትለማመዱ እያልን ከወዲሁ እያሳሰብን እነዚህ ከገና ወ ሶስቱ ፊደሎች ሰባቱም ቤተሰቦቻቸው ጋር ቃል እየመሰረትን ሰርተንባቸዋል ። ስለዚህ በዛሬው በነዚህ በቢያንስ ሶስት ፊደሎች አያችሁ ማለት ሀያ አንድ የአማርኛ ፊደላትን አወቃችሁ ማለት ነው እና ደግሞም በዛ በተጨማሪ ቃላት እንዴት እንደሚመሰረት ወይም ደግሞ እንዴት ማንበብ እንደሚቻል እያንዳንዱን ፊደላት ከነዚህ በተጨማሪ በነዚህ ፊደሎች ቃላት ስንመሰረት ሌሎቹን ፊደሎቹም እንደዚሁ ለምሳሌ ከዚህ ጋር ላይ ከበረ ከ እንግዲህ የከቤተሰብ ነው። በናረ ሌላ ፊደሎች ናቸው ማለት ነው። በእንደዚህ ነው የተሰሩት። እነዚህን ፊደሎች ለማሳወቅ ስንል አብረው የመጡ ፊደሎችንም በእንደዚሁ ታቋቸዋላችሁ ማለት ነው። ስለዚህ ይህንን እየጻፋችሁ እንደዚሁም ደግሞ የእያንዳንዳቸውን የእነዚህም ፊደሎች በቀይ በቀይ ከለር እያጠቆርነ እናንተ እንድታቋቸው አንደኛ፣ ሁለተኛ፣ ሶስተኛ እና እስከ ሰባተኛ ቤተሰቦቻቸው ያሉትን ጎላ አድርገን በቀይ በቀይ ከለር አስቀምጠናቸዋል። ስለዚህ እናንተ ወደ ሰባት ፊደሎች እያስተካከላችሁ ብትጽፉ ልክ ሰባቱን ቢሰቦቻቸውን ከዚህ እንትን ውስጥ ታገኛታላችሁ ማለት ነው ከዚህ ትምህርት ውስጥ። ስለዚህ በቀላሉ ቃላትን ለማንበብ ቃላትን ለመጻፍ፣ እንደዚሁም ደግሞ ፊደላትን ቅርጽ ለማወቅ ስለሚጠቅም ጀምራችሁ ተው። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ኦንላይን መማር የምትፈልጉ እንደዚሁ ባስቀመጥነው ስልካችን በኢሞ በዋትሳፕ እንዲሁም በቴሌግራም እየደወላችሁ አናግሩን። ስለዚህ ከ ለምሳሌ በከ ከበረ እንግዲህ ሶስቱም የመጀመሪያ ፊደሎች ናቸው። ግን እኔ በዋናነት ማሳወቅ የፈለጉት በዛሬው ዝግጅቴ የከና የገን የወን የሶስቱም ቤተሰቦች ሰባት ሰባቱን ሀያ አንድ ፊደሎች እንድታውቁ ነው። በአስር ደቂቃ ውስጥ እነዚህን ሀያ አንድ ፊደሎች እንድታውቁ ለማድረግ ነው የምሞክረው። እናንተ ደግሞ ይህን ለማወቅ በጥሞና ተከታተሉ። ከበረ ይኸው ከበረ በአንድ ላይ ስጽፉት፣ ከበረ ከበረ ከበረ። ይህ ገ በሬ ሬ፣ ይሄው ገ የመጀመሪያ ፊደል ነው። ሁለተኛ ፊደሉን ምን እንደሚመስል አሳያችኋለሁ። ገ ከዚያ በሬ ሬ፣ ይሄው ገ በሬ በ የመጀመሪያ ፊደል ነው። ረም የረ ቤተሰብ ነው። ሬ ግን በተ እግር መንገዱ እንድታውቁት ነው። ወቀ? ጠ ወ ቀጠ ይሄው ወቀጠ ወቀጠ። እንደዚህ አድርጋችሁ ትጽፉታላችሁ ማለት ነው። ቃል ስትመሰርቱ ይሄ ወን እዚያ፣ ቀን እዛ፣ ጠን ታመጣላችሁ እዛ። ወቀጠ እንደዚህ አድርጋችሁ ትጽፉት። ወቀጠ ገ በ ረ ገበረ ገበረ ይሄው የገ ቤተሰብ የመጀመሪያ ፊደል ነው። ገበረ ብላችሁ እንደዚህ ተጽፋላችሁ። ከ ከበ በ ይሄ ከ ነው ይሄ በ ከዛ በ ሁለት በ እና አንድ ከ አድርጋችሁ ከበበ፣ ከበበ ብላችሁ ተጽፋላችሁ። ወ ፈ ረ የወ ነው እዚያ ፈ ከዛ ረ ወፈረ፣ አንድ ወ አንድ ፈ አንድ ረ ከዛ ወፈረ ብላችሁ ትጽፋላችሁ ማለት ነው። እንግዲህ በመጀመሪያ ፊደሎች ይሄው እንደዚህ መሰረቱላችሁ። በከ በገና በወ፣ በሁለተኛ ፊደላቸው ቤተሰቦቻቸው ደግሞ ይሄው በጉ ይሄው ለምሳሌ ጉናት፣ ከገ ቀጥሎ ሁለተኛው ፊደል ጉ ጉ፣ ሮ ሮ። እንግዲህ እነዚህ በጉ ሲመሰረት፣ ሮ ደግሞ ሰባተኛ ፊደሎች የረ ቤተሰቦች ናቸው። ጉ ሮ የገ ቤተሰብ ሁለተኛ ፊደል ጉ በ ት ጉበት ጉበት ጉበት። እናንተ ገን ጽፋችሁ ከሆነ ቀጥላችሁ ጉን ብትጽፉ ሁለተኛ ፊደሉን ታውቃላችሁ ማለት ነው። ው ቢ ት ው ቢ ት ውቢት ውቢት። ይኸው ይህ ው ነው። የወ ቤተሰብ ሁለተኛ ፊደሉ ው ው ቢ ት ውቢት። ውጋት ውጋት ውጋት ውጋት። ማረኩ ማረኩ ማረኩ ማረኩ። ይኸው እኔ ኩን በቀየ እንትን ያልኩት መጀመሪያ ላይ እንደነገርኳችሁ የገን የወንና የከን ቤተሰቦች እስከ መጨረሻው እስከ ሰባተኛው ቤተሰቦቻቸው ቃል መሰረትባቸዋለሁ ስላልኳችሁ ይህ ለምሳሌ በኩ ለመመስረት ስል ነው። እነ ማና ራብረው የመጡት እናንተ ኩን ጉ ጉ ው ው ስለዚህ እነዚህን ቢያንስ ማወቅ አለባችሁ። ሌሎቹንም እንደዚሁ በተጓዳኝ ብታውቁ በጣም የበለጠ ደግሞ ይመረጣል። እዚያ ኩ ን ቢ ኩ ን ቢ ኩን ቢ ይህም ከቤተሰብ ሁለተኛው ፊደል ኩ ነው። ኩን ቢ ኩንቢ ኩንቢ ው ስለዚህ የአንደኛ ቤተሰቡ ጋር ቃል መሰረቱበት አሳየኋችሁ። እዚያ ሁለተኛ ቤተሰቡ ደግሞ ጉና ው ሄው ኩ ቃል መሰረቱበት። ከዚያ ወደ ሶስተኛ ቤተሰቡ እንሂድ። ይህም በሶስተኛ ቤተሰቡ የተጻፉ ቃላትን እንደዚሁም ደግሞ ሶስተኛ ቤተሰቡ ላይ የተጻፉ ቃላት እንዴት እንደምታነቡ እንዴት እንደምትመሰረቱም ታውቃላችሁ ማለት ነው። ጊታር ጊታር ጊታር ይኸው የገ ሶስተኛው ፊደል ይሄ ነው። ጊ ከዚያ ታ ር ታ የተ ቤተሰብ ነው፣ አራተኛ ፊደል ነው። ር የረቤተሰብ ነው። በጊ በሶስተኛው ፊደል ቃል ለመመስረት እነዚህም ሁለት ቤተሰቦች ሁለት ፊደሎች ተጠቀሙ፣ አብሬ ማለት ነው። ከዚያ ጊታር ጊታር። እናንተ ቃል ስትመሰርቱ በእንደዚህ በቀላሉ ነው የምትለማመዱት። ጊታር ታ ዳ ጊ ታ ዳ ጊ ይኸው ይህ ሶስተኛ ፊደል ነው እንደምታዩት የገ ቤተሰብ ከዚህ ጋር እንዳሳየኋቸው። ከዛ ታዳጊ ታዳጊ የሚል ቃል መሰረቱበት። እነዚህ ታና ዳ ታ አራተኛ ፊደል ነው። ዳም አራተኛ ፊደል የደ ቤተሰብ ነው። ታም አራተኛ ፊደል የታ ቤተሰብ ነው። የተ ቤተሰብ ከዚያ ሰ ዋ ዊ ሰ ዋ ዊ ሰ የው የሰ ቤተሰብ የመጀመሪያው ፊደል ነው። ዋ ደግሞ አራተኛው ፊደል ነው። እዛ ይሄ ሶስተኛው ፊደል ከወ ቤተሰብ አራተኛው እና ሶስተኛው። እዛ ይሄው ሰዋዊ ሰዋዊ የሚል ቃል መሰረትኩበት ማለት ነው። ሰባዊ ሰባዊ። ይሄው እናንተ ሰባዊ ሰባዊ። እቺ ቢ ሰቢያዊ ይላል በጽሑፍ ስህተት ነው። ይችን ተጠቀሙ። ሰባዊ ሰባዊ ብላቸው እዚህ ጋር ላይ በአንተ ተቀሙ። ከዛ እዚህ ጋር ላይ ደግሞ ኪ ሳ ራ ይሄው ኪ ሳ ራ ይሄን ይዩት። ይችኪናት እዚያ ሳ ከዛ ራ ይሄው ኪ የሶስተኛዋ ፊደል የከ ቤተሰብ ናት። መጀመሪያ ላይ የከ የገ የከ እና ይኸው የሶስቱን ፊደሎች ቃል መሰርትባቸዋለው። በእነዚህንም ታውቃላችሁ ብያቸው ነበር። እናንተ ቢያንስ እነዚህን ሶስተኛ ቤተሰብ እንዴት እንደሆነ የገ በትክክል ከአንደኛው ጀምራችሁ እየጻፋችሁ ተከታተሉ። እነዚህን በትክክል ታውቃላችሁ ማለት ነው። ኪሳራ፣ ው፣ ኪሳራ፣ ኪሳራ፣ ማራ፣ ማራ፣ ማራኪ፣ ማራኪ፣ ው ኪ ናት ይች። ስለዚህ እናንተ ይህን ተጠቀሙ ማራኪ ማራኪ ብላችሁ ስለዚህ ቺ ኪ ትጠቀማላችሁ። በዚህ በማስተካከል ሂደት ውስጥ እናንተ ማራካ፣ ስለዚህ እናንተ እዚህ ጋር ስትጽፉ ኪን ይችኛውን ታስገባላችሁ ማለት ነው። እንደዚህ እያደረጋችሁ እናንተ በትክክል ያለውን ነገር እንደዚህ ኢዲት እያደረጋችሁ እያስተካከላችሁ መጻፍ ከቻላችሁ፣ ይህንን እዚህ ጋር ላይ ለምሳሌ እኔን ለማሳየም ኪሳራ አልኩት እና በትክክል ነው የተጻፈው። ከዚህ ጋር ደግሞ ማራካ ካን ወደ ኪ መቀየር። ይሄ ይሄ አራተኛ ፊደል ነው። ስለዚህ ችን ኪ እዚህ ጋር ታስገባላችሁ። ከዚህ ጋር ላይ ደግሞ ማን ታስገባላችሁ። ባ ሰቤ ዊ ይላል። ሰባዊ፣ ሰባ ዊ። እንደዚህ ያደረጋችሁ ተለማማዱ። ቀጥሎ ዋ ር ካ፣ ዋ ር ካ፣ ዋርካ ዋርካ ይሄ ዋ አራተኛ ፊደል ነው። እንደምታዩት የወቤተሰብ ዋርካ ካ ው ያ ካ ው ያ ካ ከዚያ ው ከዚያ ያ ካውያ ካውያ ጋ ወ ን ጋ ወ ን ጋ ወ ን ጋ ወ ን ካርታ፣ ካርታ። ይህ ካርታ ካርታ እዚህ ጋር። ስለዚህ ካን ትጠቀማላችሁ እዚ ጋ ላይ ይህ ጋ እንዴት እንደምትጽፉ እያሳያቸው እዚ ጋ እዚኛው ጋር ባላንስ መስራት ካርታ። እዚያ ዋንዛ፣ ዋንዛ። እዚ ጋር ከረታ ይላል ከርታ፣ ከረታ። ስለዚህ ችን ካ ትጠቀማላችሁ በቀይ የተጠቆረችው ካርታ ዋንዛ ዋንዛ ዋንዛ ዋንዛ በረካ በረካ በረካ በትክክል እየጻፋችሁ ከተለማመዳችሁ በእርግጠኝነት እነዚህን ቢያንስ ሀያ አንድ ፊደሎችን በትክክል ታውቃላችሁ ማለት ነው። ቀጣዩ አምስተኛው ፊደል የገ ቤተሰብ ይሄው፣ ይሄ ነው ጌ አ ራ ጌ አ ራ ጌ አ ራ ጌ በትክክል ነው የተጻፈው። እናንተ ስለተቱ እየተከታተላችሁ ኤዲት ማድረግ በትክክል ትኩረት እንዲኖራችሁ እንደዚህ ያደረኩት ጉ ራ ጌ ጉ ራ ጌ ጉ ራ ጌ ጉ ት ኬ ት ት

ይሄው ይሄ አምስተኛ ፊደል የገ ቤተሰብ ነው። የኬ ቤት፣ የከ ቤተሰብ አምስተኛ አምስተኛ ፊደሎች፣ እነዚህ ጌ አምስተኛ፣ ዌ አምስተኛ፣ በእነዚህ ተመሰረቱ ማለት ነው። ስለዚህ እናንተ በትክክል እየጻፋችሁ ተለማመዱባቸው። ስድስተኛ ፊደል ይሄው ግ መ ል፣ ግ መ ል፣ ሲጻፍም ይሄው ግመል፣ ግመል፣ ግመል፣ ግብር

ክብር እዩ። ክብር ክብር እውቅ ውቅ እውቅ እዮው የወ ስድስተኛ ፊደል ው- ናት። ከሁለተኛ ፊደል ጋር የምትለያየው ይሄው በድምፅ ርዝማኔ እና እንደዚሁም ቅጽሏ ያው ሁለተኛ ፊደሏ እዚህ ጋር ወረድ ያለች ናት እቺም ከኋሏ እውቅ ሰባተኛ ፊደሎቻቸው ይሄው እንደዚህ ነው የገ ቤተሰብ ጎ እንደዚህ ነው። ስለዚህ እናንተ ተሰጽፉ ጎበዝ ጎበዝ ጎበዝ ጎበዝ ጎበዝ ጎበጠ ጎበጠ ጎበጠ እንደዚህ አድርጋችሁ መጻፍ ትችላላችሁ። ጎበጠ ጎረሰ ጎረሰ ጎረሰ። ሰ ሰዎች ሰዎች ሰዎች ኮከብ ኮከብ ኮከብ ኮከብ። እንደዚህ ያድርጋችሁ ትጽፉታላችሁ። ኮሌታ ኮሌታ ኮሌታ። ይኸው እንግዲህ ጎጎጎ ሰባተኛ ፊደሎች ናቸው ተመሳሳይ የሚታዩቸው። ከዚያ ወ ሰባተኛው የወ ቤተሰብ ነው። ወ ሰባተኛው የ ከቤተሰብ ኮ ኮ ይሄው የምታዩት ነው። እንግዲህ እንደዚህ እስካሁን ድረስ ከተከታተላችሁ ከኋላ ላይ ያስተካከላችኋቸው ስህተቶች የትኞቹ ናቸው? ይው እዚህ ጋር ምን አስተካከላችሁ? የትኛውን በትክክል እዩት። በረካ በረካ ከረታ ይላል። እናንተ ካርታ እዚህ ጋር ላይ ለምሳሌ ዚች ጋር ካ ትጠቀማላቸው። እዚህ ላይ ካውያ ይኸው ይችኛው ሁለተኛ ፊደል ነው የጻፍኳት። ከዚህ ጋር ደግሞ ስድስተኛዋን ነው የጻፍኳት። እናንተ ይችኛዋን ማስገባት ማለት ነው። በዚያው የስድስተኛ እና የሁለተኛ የወ ቤተሰብ ልዩነት እዩዋቸው። እንደዚህ እያደረጋችሁ ስህተቶችን አስተካክሉ። በትክክል እዛ እዚህ ጋር የጻፍኳቸውን ፊደሎች በትክክል ወቁ። ሰዋዊ ሰዋዊ፣ ሰባዊ ሰባዊ፣ ኪሳራ። ይሄ ማራኪ ይኸው፣ ማራኪ ማለት ነው። ማራ ካልኩት ስለዚህ እችን ኪ ትጠቀሟታለች። እዚህ ካል ኪ እችን ካታጸፉና ኪ ማራኪ ብላችሁ መጻፍ በዚያውም ቃል እንዴት እንደምጽፉ በትክክል ተለማመዳችሁ ማለት ነው። ከዚህ በተጨማሪ እኛ ጋር በኦንላይን ተገናኝታችሁ መማር የምትፈልጉ ልጆች ባስቀመጥነው ስልካችን በቴሌግራም በዋትሳፕ፣ በኢሞ አናግሩን። በፈለጋችሁ ሰዓት የምትፈልጉትን ትምህርት ብትማሩ የበለጠ ተጠቃሚና በቀላሉ እንድታውቁ ትሆናላችሁ። በተረፍ በሌላ ዝግጅት እስከምንገናኝ ሰላም ሁኑ።